ምቴዳ በጋሪ እኔ ከፍላ አለው ስሙኒ ስሙኒ የታለ ስኳ ገዘሁበት ስኳሩ የታለ ካያፈላሁበት ሻሩ የታለ ለእንጌዳ ሰጠሙት እንጌዳ የታለ አገሩ ላኩት አገሩ የታለ በሳ የታለ በውሃ ጠፋው እ የታለ ልብስ የናጠፍኩበት ልብስ የታለ ይኸው፣ ይኸው። አንድ የሆነ ዛፍና የሆነ ልጆች ነበሩ። ከዛ አንድ ቀለታ ጠፋ የሆነ ቦታ ብዙ ቆይቶ ብዙ ቆይቶ ጓደኛው ዛፍ ሲጠብቀው ቆየ። ከዛ መጣ። አግብቶም ነው ሚስቴን ይዞለት መጣ። ከዛ መጣና ወይ ጓደኛዬን እንጮታለን፣ ዛፉ ዋጅ ወይ እንጮታለን። አሁንም አርጅቼ ሚስቴን ይዤ ልመጣ አለ አለው። ከዛ ሚስቴን ይዤ ልመጣ አለና በቃ ቻው አለና ሄዳል። ከዛ ተመልሶ መጣ አርጅቶ ማለት እንደ ድሯችን እንጫወት አለው። እንደ ድሯችን ሲጫወቱ ሲጫወቱ ቆዩ። ከዛ ሄደና የሆነ ቦታ ደርሶ ይመጣለሁ ብሎ በጣም አረጀ። አርጅቶ ደግሞ መጣ። ከዛ ደግሞ አሁን ሄደ ሄድ ደግሞ እና ተቀመጥ ይለዋል ቤቱ ላይ ማለት ነው። እኔ ነዛፍ ላይ ና ቁጭ በል አለው ውጭ አለ ተረት የመልሳፌን በዳባቢ ሰሆን